በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም። ሰላም! የተወደዳችሁ አድማጮቻችን፣ ሳምንታዊ የንቃተ ህግ ዝግጅታችን መደመጡን ጀምሯል። ዋናው ጉዳያችን የታክስ ወንጀሎች ላይ ነው። በተለይ በደረሰኝ ዙሪያ የሚፈጸሙ ወንጀሎች የሚያስከትሉት የህግ ተጠያቂነትን የሚመለከት ነው። አቃቤ ህግ አነጋግረናል። ቢታኒያ ሀይሌ አዘጋጅታ ታቀርበዋለች። የህግ ጉዳይ ዜናም አለን። በሰው የመነገድ ድርጊት የፈጸመ ግለሰብን ይመለከታል። መንግስቱ ስፍር ያቀርበዋል። አብራችሁን እንድትቆዩ በአክብሮት ጋበዝኩ። ቀዳሚ ጉዳያችን ዜናው ይሆናል። ልጁ የታመመች በማስመሰል በመንገድ ላይ ሲለምንባት የነበረ ወላጅ አባት በስራትና በገንዘብ ተቀጣ። ደረጀ ካሳሁን የተባለ ተከሳሽ በሰው የመነገድ ድርጊት ለመፈጸም አስቦ ቀኑና ወሩ በውል ባልታወቀበት ከ2016 ዓ ም ጀምሮ ልጁ የሆነችውን በግምት ከ7 እስከ 8 ዓመት ዕድሜ ያላትን የግል ተበዳይ ህፃን ገነት ደረጄን መንገድ ላይ አቅፎ በመቀመጥና የታመመች በማስመሰል ከሰዎች ብር በመለመን በአዲስ አበባ ከተማ ውስጥ በቦሌ ጀሞ አየር ጤናና ጦር ኃይሎች አካባቢ በተደጋጋሚ ጊዜ በተለያየ ቀናት ከትምህርት ቤት በማስቀረት ጭምር የልመና ተግባር ላይ ያሰማራና መስከረም 11 ቀን 2017 ዓ ም በግምት ከጠዋቱ 3 ሰዓት ላይ በኮልፌ ቀራኔው ክፍለ ከተማ ወረዳ 09 አውግስታ ድልድይ አካባቢ የግል ተበዳይን የታመመች በማስመሰል አቅፎ ሲለምንባት ከልመና ካገኘው 3416 ብር ጋር እጅ ከፍንጅ የተያዘ በመሆኑ በፍትህ ሚኒስቴር የጠቅላይ አቃቤ ሕግ ዘርፍ በሴቶችና ሕጻናት ላይ የሚፈጸሙ ወንጀሎች አቃቤ ሕግ ዳይሬክቶሬት በፌዴራል የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ ሀያኛ ወንጀል ችሎት በፈጸመው በሰው የመነገድ ተግባር ወንጀል ክስ ቀርቦበት ክርክር ሲደረግ ቆይቷል። በክርክሩ ሂደትም የአቃቤ ህግ ማስረጃ ከተሰማ በኋላ ተከሳሽ እንዲከላከል ብይን ተሰጥቶ የመከላከያ ማስረጃ ያሰማ ቢሆንም መከላከል ባለመቻሉ አቃቤ ህግ ባቀረበው ክስ መሰረት ፍርድ ቤቱ በተከሳሽ ላይ የጥፋተኝነት ፍርድ በመስጠት የቅጣት ውሳኔ በማሳለፍ በስድስት ዓመት ከስድስት ወር ጽኑ እስራትና በአምስት ሺህ አምስት መቶ ብር የገንዘብ መቀጮ እንዲቀጣ ሲል ወስኖበታል። ከመረጃው ተመለስን። የተከበራችሁ አድማጮቻችን፣ በቀጣይነት ወደ እናንተ የምናደርሰው የታክስ ወንጀሎች ላይ ያተኮረውን ዝግጅት ነው። እንድትከታተሉን በአክብሮት ጋበዝን። ግብር ወይም ታክስ ከግለሰቦች ወይም ድርጅቶች ከሚያገኙት ገቢ ላይ ለመንግስት የሚከፍሉት ግዴታ ነው። የተለያዩ የግብር አይነቶች ሲኖሩ የገቢ ግብር ወይም ደግሞ ኢንካም ታክስ የምንለው ከወራዊ ገቢ ክፍል የሚከፈል ነው። ከእቃዎች ወይም ደግሞ አገልግሎት ግብር የሚከፈል ቫት ተጀማሪ የምንለው ነገር ነው። የንብረት ግብር ወይም ደግሞ ፕሮፐርቲ ታክስ በንብረቶች ላይ በይዞታ ላይ ያለ የንብረት ላይ የሚከፈል ግብር ነው፣ ታክስ ማለት ነው። የስራ ግብር ከምናገኘው ገቢ ላይ ለመንግስት የምንከፍለው ማለት ነው። ታክስ ከፋይ ሆኜ አውቃለሁ። ከደሞዜ ላይ የሚከፈል የነበረ ማለት ነው 35 ፐርሰንት። እንደዛ ከፋይ ሆኜ አውቃለሁ። አዎ፣ ታክስ ከፋይ ነኝ። ከወራዊ ገቢ ከሚገኘው ገቢ ላይ 35 ፐርሰንት ገቢ ለመንግስት ግብር እከፍላለሁ ማለት ነው። ታክስ ወይም ግብር ለመንግስት የሚከፈል በዓመቱ መጨረሻ የተለያዩ ስራ የሚሰሩ ነጋዴዎች ወይም ድርጅቶች የተለያዩ ገቢ የሚያገኝ ስራ የሚሰሩ ተቋሞች በዓመቱ መጨረሻ ለመንግስት የሚከፍሉት ብር ግብር ይባላል ማለት ነው። ለመንግስት ያለው ጥቅም ያው ገቢው ነው። ዋና ገቢው ግብር ወይ ደግሞ ታክስ መሰለኝ። ገቢ የሚያገኘው ከእኛ ከምንከፍለው ግብር። ለዜጋ ያለው ጥቅም እንኳን አይገባኝም፣ እርግጠኛ አይደለሁም በሱ ያው እንዲህ በተዘዋዋሪ ምናልባት መንግስት ግብር ሰብስቦ ከዛ በኋላ መሰረተ ልማቶች ተሟልተው ምናምን ምናምን እንደዛ ልንል እንችላለን። ግን በቀጥታ ግብር ስለከፈልኩኝ የማገኘው ጥቅም አለ ብዬ አላስብም። አንድ መንግስት በሚሰበስበው ገቢ ምን ምን ስራዎችን ሊሰራ ይችላል ብለን ስንመለከት መሰረተ ልማት ግንባታዎች፣ መንገዶች፣ ግድቦች፣ የውሃ አቅርቦት ማህበራዊ አገልግሎቶችን ለመስጠት እንደ ትምህርት፣ ጤና የደህንነት አገልግሎቶች እንደ ፖሊስ፣ ፍርድ ቤቶች ያሉ ተቋማትን ለመገንባት እንዲሁም አጠቃላይ ሀገሪቷ ያስፈልጋሉና ይጠቅማሉ ተብለው በሚታሰቡ ተግባራቶች ላይ የሚውል ይሆናል ማለት ነው። ግብር ደግሞ ለመንግስት ትልቅ ጥቅም አለው። ብዙ መሰረተ ልማቶችን የሚሰራበት የተለያዩ ክፍያዎችን የሚከፍልበት፣ የመንግስት ሰራተኞች ክፍያ የሚከፍለው ከዚህ ነው እና ለመንግስት ጥቅም አለው ብዬ አስባለሁ። ለኛ ለዜጋው ደግሞ አዎ፣ ጥቅም አለው። መሰረተ ልማቶች በዋናነት መሰረተ ልማቶች የሚሰራበት ነው። በሚሰበሰበው ገቢ ደግሞ መሰረተ ልማት ነው በዋናነት የሚሰራው። ምንድን ነው መንገድ የሚሰራበት፣ ሆስፒታል የሚሰራበት፣ ትምህርት ቤቶች የሚሰራበት፣ የተለያዩ የመንግስት ተቋማት የሚሰሩበት፣ በዚህ ነው ብዬ አስባለሁ። ሌሎች የሚሰራሉ ብዬ አስባለሁ። ዜጎች ግብር እንደመክፈላቸው መጠን በርካታ ጥቅሞችን ያገኛሉ። ግዴታቸውን በመውጣት ከመንግስት ማግኘት የሚገባቸውን መብት ለመጠየቅ ለምሳሌ የጤና አገልግሎት ለማግኘት፣ የትምህርት አገልግሎት ለማግኘት፣ ኤሌክትሪክና ውሃ ሽፋን ለማግኘት፣ ደህንነታቸው እንዲጠበቅ ለማድረግ ግብር መክፈላቸው የሚሰጣቸው ጠቀሜታ ነው ማለት ነው። የታክስ ወንጀሎች እንጃ የታክስ መጭበርበር ምን የሚባለው ነው? ግብር ማጭበርበር በርበር ገቢውን ቀንሶ ተናግሮ የሚከፍለው ግብር እንዲቀንስለት የሚያደርግ ነጋዴዎች ምናምን እንደዛ መሰለኝ። ገቢን ቀንሶ ተናግሮ አመታዊ ግብሩ ዝቅ እንዲልለት ማድረግ ታክስ ወንጀል መስራት እንግዲህ ገንዘባዊ ቅጣት ሊያደርስ ይችላል። የፍርድ ቤት ቅጣት ወይም ደግሞ በስራት የሚያስቀጣ ነገር ሊኖራል። በንግድ በድርጅቶች ላይ ደግሞ እስከ ንግድ ፍቃድ የማሰረዝ ደረጃ ወይም ደግሞ ንግድ ፈቃድን ማስወገድ ደረጃ ድረስ የሚያደርሱ ቅጣቶች ይተላለፋሉ ማለት ነው። የታክስ ወንጀሎች አንደኛ ያው ለምሳሌ በአመቱ መጨረሻ የተጣለበትን ግብር ወይም ደግሞ ማጭበርበር ሊሆኑ እነዚህ ወንጀሎች ናቸው። ታክስ ማጭበርበር፣ መክፈል ከሚገባው በታች መክፈል አንዱ ታክስ ማጭበርበር ስለሆነ እሱ ይመስለኛል። የሚያስከትለው ተጠያቂነት ደግሞ በሕግ የተቀመጠውን ነገር እኔ አላነበብኩም፣ ብዙ የዚህ እውቀት የለኝም። የታክስ ወንጀሎች የሚባሉት እንግዲህ በቀጥታ ግብር ሳይከፍል መደበቅ የውሸት መረጃ በመስጠት ግብር ማሳነስ፣ በትክክለኛ ገቢው ያነሰ ሪፖርት ማድረግ እነዚህ የታክስ ወንጀሎች ተብለው የሚጠቀሱ ናቸው። ለዜጎች ኢኮኖሚያዊ ማህበራዊና ፖለቲካዊ ችግሮችን ለመፍታት መንግስት ከፍተኛ ኃላፊነት ያለበት በመሆኑ የራሱ የሆነ ገቢ ያስፈልገዋል። መንግስት ገቢ የሚያሰባስብባቸው ልዩ ልዩ መንገዶች ቢኖሩም ግብር አንዱና ዋነኛው ነው። በመሆኑም የግብር አሰባሰብን ሂደትና የታክስ ወንጀሎችን በሚመለከት ዛሬ ርዕሳችን አድርገነዋል። የታክስ ወንጀሎች በሀገራችን መንግስትና ህዝብ ላይ የሚፈጽም አደገኛ ከሚባሉ ወንጀሎች መካከል አንዱና ዋነኛው ነው። መንግስት እንደ መንግስት የዜጎች ኢኮኖሚያዊ ፖለቲካዊና ማህበራዊ ፍላጎትን የማሟላት ኃላፊነት ያለበት አካል ነው። ይህ የመንግስት ኃላፊነት የራሱ የሆነ ልዩ ልዩ ወጪዎች አሉት። መንግስት ወጪ ብቻ ሳይሆን ገቢ የሚያሰባስብባቸው መንገዶችም አሉት። ከገቢ ማሰባሰቢያ መንገዶች መካከል አንዱ ደግሞ ታክስ ወይም ግብር ነው። ስሜ ዮሐንስ ግርማ ይባላል። በፍትህ ሚኒስቴር የንቃተ ህግ ትምህርትና ስልጠና ዳይሬክቶሬት አቃቤ ህግ ነኝ። ታክስ መንግስት ለመላው ህብረተሰብ ጥቅም ሲባል የሚያደርጋቸውን ወጪዎች ለመሸፈን እንዲችል ወይም ደግሞ እንዲያስችል ማንኛውም ታክስ ከፋይ ለከፈለው ታክስ ያው በግሉ የተለየ ቀጥተኛ ጥቅም ሳያነሳ ሳይፈልግ የሚከፍለው በህግ የተጣለ የግዴታ ክፍያ እንደሆነ ልብ እንድንለው ይገባል። የተለያዩ አይነት የታክስ ስርዓት ስለመኖራቸው ይነገራል። የገቢ ግብር፣ ተጨማሪ ሴት ታክስ፣ ተርን ኦቨር ታክስ፣ ኤክሳይዝ ታክስ እና ሌሎች የታክስ አይነቶች ለአብነት ይጠቀሳሉ። እነዚህ የግብር አይነቶች የሚጣሉበት ዋና ዓላማውም መንግስት ገቢ እንዲያገኝና ለማህበረሰቡ አስፈላጊ የሆኑ አቅርቦት ማቅረብ እንዲያስችለው ማድረግ ነው። ታክስ በሀገራችን የራሱ የሆነ በህግ የተዘረጋ የአሰራር ስርዓት አለው። በዚህ አሰራር ስርዓት ላይ የሚፈጸሙ ጥሰቶች እንደ ታክስ ወንጀል ይታያሉ። የህግ መሰረቱም እንደየ ታክስ አይነቶቹ ራሱን የቻለ አቅጣጫና አስገዳጅ ድንጋጌዎችን የያዙ ልዩ ልዩ አዋጆች አሉት። በሁሉም የታክስ አይነቶች ላይ የሚፈጸሙ ወንጀሎች የታክስ ወንጀሎች በመባል ይጠራሉ። የፌዴራል የታክስ አስተዳደር አዋጅ እነዚህን ወንጀሎች በተመለከተ ዝርዝር ድንጋጌዎችን ይዞ ይገኛል። በዋናነት ከደረሰኝ ጋር የተያያዘን የታክስ ወንጀል እንመልከት። ከደረሰኝ ስንል ሀሳቡ ያው በግልጽ እንደምትረዱት በግብይት ስርዓት ውስጥ ተገበያዮች ወይ ደግሞ ሻጭና ገዚ መካከል ግብይት ስለመፈጸሙ በእማኝነት በማስረጃነት የሚሰጥ የሰነድ ማስረጃ እንደሆነ ግንዛቤ የሚወሰድበት ጉዳይ ነው። እንግዲህ ከደረሰኝ ጋር በተገናኘ አዋጅ ቁጥር 983 በአንቀጽ 120 ላይ የደነገጋቸውን ድንጋጌዎች እና እንዲሁም 118 እና 19 በተደነገጉት ድንጋጌዎች መሰረት በጣም ልዩ ልዩ የጥፋት ድርጊቶች አሉ ማለት ነው። በታክስ ስርዓት ውስጥ በሚሰጡ ደረሰኞች ላይ ሊፈጸሙ የሚችሉ ማለት ነው። የመጀመሪያውን ያየን እንደሆነ በአዋጁ አንቀጽ 120 ንዑስ አንቀጽ 1 ላይ የተደነገገው ያለ ደረሰኝ ግብይት መፈጸም ነው። በደረሰኝ ግብይት እንዲፈጽሙ በህጉ ግዴታ የተጠለባቸው በተለይም ደግሞ የደረጃ ሀ እና ለ ግብር ከፋዮች ለማንኛውም ለሚፈጽሙት ግብይት ደረሰኝ መስጠት እንዳለባቸው፣ እንደዚሁም ደግሞ ገዢዎችም ደረሰኝ መቀበል እንዳለባቸው በህጉ የተጣለ ግዴታ ነው ማለት ነው። የትኛውም ግብይት በደረሰኝ እንዲገበያዩ ግዴታ የተጣለባቸው ግብር ከፋዮች ከተጣለባቸው ግዴታ ውጪ ሲሰሩ ቢገኙ የራሱ የሆነ የህግ ተጠያቂነት አለው። አሁን አሁን በሀገራችንም እየታየ የመጣው የግብይት ስርዓት በደረሰኝ እየሆነ መጥቷል። በጤና ተቋማት፣ በመድኃኒት ግዢ፣ አስቤዛ ገበያ ትምህርት ቤቶች፣ የአልባሳት ገበያና ሌሎች የመዝናኛ ስፍራ የሚደረጉ የግብይት አይነቶች በደረሰኝ እየሆኑ ስለመምጣታቸው ማሳያ ናቸው። ይህን የህግ ግዴታ ሳይፈጽሙ ቢገኙ የህግ ተጠያቂነት በዚሁ ልክ ነው ይላሉ አቃቢ ህጉ። ይህን ሳይፈጽሙ ግብይትን መፈጸም በህጉ የሚያስጠይቅ ተግባር ነው። ይኸውም በዚሁ ድንጋጌ አንቀጽ መቶ ሃያ ንዑስ አንቀጽ አንድ መሰረት ከሶስት ዓመት እስከ አምስት ዓመት ጽኑ እስራትና ከብር 25 ሺህ እስከ 50 ሺህ ብር መቀጫ ድረስ ሊያስቀጣ የሚችል ተግባር ነው። ስለዚህ ማንኛውም ሽያጭ በተለይም ደረጃህና ለግብር ከፋዮች ለሚፈጽሙት ግብይት ደረሰኝ የመስጠት ግዴታ አለባቸው። ይህን ካላደረጉ በወንጀል የሚያስጠይቃቸው ድርጊት ነው ማለት ነው። ግብይት ሳይፈጽሙ ደረሰኝ መስጠትም የህግ ተጠያቂነትን ያስከትላል። በታክስ አስተዳደር አዋጅ መሰረት ግብይት ሳይፈጽሙ ማንኛውንም ደረሰኝ መለዋወጥ እንደማይቻል ተቀምጧል። በንግድ ስርዓቱ ላይ ያሉ አካላት ለዚህ አካሄድ ጥንቃቄ ቢያደርጉ ሲሉም ተሰምተዋል። ከዚህ አንጻር ግብይት ሳይፈጽሙ ደረሰኝ መስጠት በማንኛውም ግራውንድ ስነ ምግባራዊም አይደለም ከህጉም አንጻር በወንጀል ጭምር የሚያሳይ ድርጊት መሆኑን አውቀው በንግድ ስርዓቱ ላይ በግብይት ስርዓቱ ላይ የምትሳተፉ ዜጎች ከዚህ አንፃር ጥንቃቄ ማድረግ ያስፈልጋል። በግብይት ወቅት የተገበያዩበትን ትክክለኛውን ደረሰኝ ስለ መስጠታቸው ማረጋገጥም ተገቢ ነው። ይህ እንዳለ ሆኖ ግብር ከፋዩ ለተገልጋዩ የሚሰጠው ዋናው ደረሰኝና ቀሪው ደረሰኝ ተመሳሳይነት ሊኖረው ይገባል። ተመሳሳይ ሆኖ ባይገኝ በህግ ተጠያቂ የሚያደርግ መሆኑን ነው አቃቤ ህግ የጠቀሱት። የሽያጭ ዋጋን በማሳነስ ወይም ቆርጠው የሚሰጡት ደረሰኝ ላይ ዋጋ ከፍ አድርጎ ቀሪው ደረሰኝ ላይ ደግሞ የማሳነስ ሂደት በተግባር ይታያል ነው ያሉት። አቃቢ ህጉ ቆርጠን የምንሰጠው ደረሰኝ ላይ የተለያየ ዋጋ በመተመን እና በመጻፍ ግብይቱን ዋጋ በማሳነስ የታክስ ማጭበርበር ለመፈጸም ጥረት የሚያደርጉ ጥፋት አድራጊዎች ያሉ መሆናቸው ይታወቃል እና ይሄ ደግሞ በወንጀል የሚያስጠይቅ ድርጊት ነው። መሰል ድርጊቱ መፈጸም ከአምስት ዓመት እስከ ሰባት ዓመት ሊደርስ የሚችል ጽኑ ስርዓት እና ከብር አንድ መቶ ሺህ ብር መቀጮ የሚያስቀጣ ነው ማለት ነው። እንግዲህ የተገለጸው በተለያየ ዋጋ የተሰራ ሀሰተኛ ደረሰኝ ላይ የተጻፈው ዋጋ ከፍ ባለ ቁጥር የሚጣለውን ቅጣት በዛው ልክ ከፍ ያለ ሊሆን እንደሚችል ልብ ሊባል ይገባል ማለት ነው። አራተኛው ከደረሰኝ ጋር ተያይዞ የሚፈጸመው ወንጀል የታክስ ባለስልጣኑ ሳይፈቅድ ደረሰኞችን ማሳተም ነው። ይህም በህጉ በአንቀጽ 20 አዋጅ ቁጥር 983 አንቀጽ 6 ላይ በግልጽ በወንጀል ድርጊትነት የተደነገገ ጉዳይ ነው ማለት ነው። ቅጣቱም ከሁለት እስከ አምስት ዓመት ድረስ የሚችል ጽኑ እስራትና ከ300 እስከ 500 ሺ ብር ሊደርስ የሚችል መቀጮ እንደሚያስቀጣ በህጉ ላይ የተደነገገበት ሁኔታ አለ። ደረሰኝ ለማሳተም የታክስ ባለስልጣን ፈቃድ ያስፈልጋል። ነገር ግን የታክስ ባለስልጣኑ ባልፈቀደበት ማተሚያ መሳሪያዎችን በመጠቀም ደረሰኝ የሚያትሙ ድርጅቶች የወንጀል ድርጊቱ በወንጀል ፍሬነት ተይዞ ንብረቱ የሚወረስ ስለመሆኑ አቃቢ ህጉ ይናገራሉ። የተጭበረበሩና ህገ ወጥ ደረሰኞችን መጠቀም ሌላኛው የህግ ተጠያቂነትን የሚያስከትል ድርጊት ነው። ይህ ህገ ወጥ የሆነ ተመላሽ ከታክስ ሰብሳቢው ባለስልጣን ለመውሰድ ወይም ለመጠየቅ የሚደረግ የማጭበርበር ድርጊት ነው ሲሉ ገልጸውታል። በአዋጁ በአንቀጽ 119 ላይ እንደተደነገገው እነዚህኑ የተጭበረበሩ ወይም ደግሞ በህገ ወጥ መንገድ የተዘጋጁ ደረሰኞችን አንድ ለራስ ማዘጋጀት፣ ተጭበረበረ ደረሰኝ ማተም እና ለገበያ ማቅረብ ብሎም ለሌላ ሰው እንዲያገኛቸው ወይም አክሰስ እንዲያደረጋቸው ሌሎች ድርጅቶች እንዲያገኟቸው ማሰራጨት በህጉ የሚያስጠይቅ የወንጀል ድርጊት ነው። ይህን ድርጊት ብዙ ጊዜ የሚደረጉት ህገወጥ የሆነ የተሳተ መረጃ የተሳተ ደረሰኝ በማቅረብ ህገወጥ የሆነ ተመላሽ ከታክስ ሰብሳቢ ባለስልጣን ለመጠየቅ የሚደረግ የማጭበርበር ድርጊት እንደሆነ ይታወቃል። እና ድርጊቶችን በህጉ የሚያስጠይቁ ስለመሆኑ አዋጁ አንቀጽ 19 ላይ በግልጽ የደነገገ ጉዳይ ነው። ቅጣቱም ከ7 እስከ 10 ዓመት ጽኑ ስርዓት እና እንዲሁም ከ100 ሺህ ብር መቀጫው እንደሚያስቀጣ የተደነገገበት ሁኔታ ነው ያለው ማለት ነው። እንግዲህ የተጨበረበሩ ደረሰኞች ስንል ምን ማለት ነው? ያው ከአማርኛው መረዳት እንደሚቻለው ከግብር ሰብሳቢ ባለስልጣን በእውቅና በሌለው የሽያጭ መመዝገቢያ ማሽን የሚታተሙ ደረሰኞችን እንደሚያካትት እንዲሁ ሊታወቅ ይገባል ማለት ነው። በህጉ አንቀጽ 119 ንዑስ አንቀጽ 3 ላይ እንደተገለጸው ሐሰተኛ ደረሰኞችን ለመስራት የሚያስችል ወይም ለማተም የሚያገለግሉ ማሽኖችን እንዲሁም ሶፍትዌሮችን መያዝ፣ መሸጥ፣ ማከራየት በወንጀል እንደሚያስጠይቅ ህጉ ይደነግጋል። ይህ የወንጀል አይነት ይበልጡኑ የመንግስትን ኢኮኖሚ የሚጎዳ በመሆኑ ከአምስት እስከ 15 ዓመት ጽኑ እስራት የሚያስቀጣ መሆኑ ተገልጿል። ባለስልጣኑ ሊያሳስቱ የሚችሉ የሂሳብ ዝርዝሮች መግለጫዎችን ለማቅረብ መሞከር በሚቀርቡ መግለጫዎች ላይ ላይ የተሳቱ ወይ ደግሞ መካተት የሚገባቸውን ፍሬ ነገሮች ማስቀረት ያለ በቂ ምክንያት ማለት ነው። እንደዚሁ የተጭበረበሩ ሰነዶችን ማቅረብ ያው እንደሚያስቀጣ የተደነገገበት ሁኔታ አለ። ቅጣቱም ከ3 እስከ 15 ዓመት ጽኑ እስራት እንዲሁም ከ50 ሺህ እስከ 100 ሺህ ብር የሚያስቀጣ ድርጊት ነው። ሌላኛው ከሐሰተኛ ደረሰኝ ጋር ተያይዞ የሚፈጸመው ወንጀል በታክስ አስተዳደር አዋጁ አንቀጽ 118 ንዑስ አንቀጽ ሁለት መሰረት ሐሰተኛ ወይም አሳሳች መግለጫ መስጠት ወንጀል ነው። ይህም ለባለስልጣኑ እንደሚያስተላልፈው እያወቁ ለሌላ ለሦስተኛ ወገን የተሳሳተ ወይም ደግሞ ሐሰተኛ መግለጫ መስጠት እንዲሁም በወንጀል የሚያስጠይቅ ድርጊት ይሆናል ማለት ነው ያለበቂ ምክንያት ቅጣቱም ከ3 እስከ 15 ዓመት ጽኑ እስራት የሚያስቀጣ የወንጀል ድርጊት ነው። እንዲሁም በገንዘብ መቀጮም ያስቀጣል። ከ50 እስከ 100 ሺህ ብር የገንዘብ መቀጮ የሚያስቀጣ መሆኑን ልብ በማለት አድማጮች ከእንዲህ አይነቱ ድርጊት ጥንቃቄ ልታደርጉ እንደሚገባ ህጉ ያመላክታል። ለታክስ ሰብሳቢ ባለስልጣን ሀስተኛ ደረሰኞችን ማቅረብ በፌዴራል የታክስ አስተዳደር አዋጅ አዋጅ ቁጥር 983 አንቀጽ 118 ንዑስ አንቀጽ 1 ሀመርዋ ላይ በግልጽ የተደነገገ የወንጀል ድርጊት ነው። ተፈጥሯዊ የማጭበርበር ድርጊት መሆኑን እንደተጠበቀ ሆኖ ከታክስ ድርጊቶች ከታክስ ወንጀሎች አንጻር ደግሞ ራሱን የቻለ ወንጀል ሆኖ በአዋጅ ቁጥር 983 አንቀጽ 118 ንዑስ አንቀጽ 3 ላይ የተደነገገበት ሁኔታ አለ እና ቅጣቱም ከ3 እስከ 15 ዓመት ጽኑ እስራትና ከ50 ሺህ እስከ 100 ሺህ ብር መቀጮ የሚያስቀጣ የወንጀል ድርጊት ነው። የታክስ ወንጀል ስንል እንግዲህ በታክስ ስርዓቱ ላይ የሚፈጸም ኢኮኖሚው ላይ ከፍተኛ ጫና ሊያደርስ የሚችል እያንዳንዱን ሰው ዜጋ መሰረታዊ የመንግስታዊ ግልጋሎት እንዳያገኝ የሚያደርግና ሀገራዊ ችግር ሊፈጥር የሚችል አደገኛ ወንጀል ነው። ለዚህም ፍትህ ሚኒስቴር እንደ ሚኒስቴር መስሪያ ቤት ይህን ወንጀል የሚከታተል ራሱን የቻለ በኢኮኖሚ ወንጀሎች ስር የሚታይ የስራ ክፍል ቀርጾ የታክስ ወንጀሎችን በትኩረት ሰጥቶ እየሰራበት ነው የሚገኘው። ሀሰተኛ የስራ ንግድ ፍቃድ በማውጣት በውክልና ንግድን በመስራት የታክስ ስርዓቱ ላይ የሚፈጸም ወንጀል ሌላኛው የታክስ ወንጀል ሆኖ ይጠቀሳል። ይህ ወንጀል በህይወት የሌሉ ሰዎችን ስም በመጠቀም፣ ያልተወለዱ ሰዎችን ስም በመጠቀም በሌሎች ሰዎች ውክልና እንዳገኙ በማስመስልና በስማቸው የንግድ ድርጅትን ከፍቶ በመስራት ከንግድ ስራው መንግስት ሊያገኝ የሚገባውን ገቢ በማስቀረት ለግል ጥቅም በማዋሉ ተጠያቂ የሚሆንበት ነው። በህጋዊ ገቢ ራሱን እያሳደገ ኢኮኖሚውንም የሚገነባ ጤናማ ነጋዴና ጤናማ ገቢ በሀገሪቱ የኢኮኖሚ ስርዓት ውስጥ እንዲሰፍንና እንዲስፋፋ በማድረግ ህገወጥነትን የሚጠየፍ ማህበረሰብ፣ ህገወጥነትን ቸል ማይል የንግድ ማህበረሰብ በመፍጠር መንግስት በመስኩ ሊያሳካ ከሚያስበው ጠቅላላ የኢኮኖሚ ፖሊሲ እና ሀገራዊ ለውጥ አንጻር አድማጮቻችን ነገሮችን በሰከነ መልኩ በማየት እያንዳንዱ ህግን በመጣስ የሚደረግ ድርጊት እያንዳንዳችን ጥቅም ላይ እንደሚፈጸም መሆኑን አውቀን ሄዶ ሄዶ ድምር ውጤቱ ሀገራችን ላይ የሚፈጸም ጥፋት ነው እና እንዲህ አይነቱን ድርጊት በቸልታ ማለፍ አይገባም። እንደ ማህበረሰብም የወንጀል አድራጎት የሚስፋፋበት እና ወንጀል ፈፃሚዎች እንደልባቸው የሚሆኑበት የሚሰሩበትና የሚንቀሳቀሱበት ስርዓት መፍጠር የለብንም፣ አሊያም ሊፈቀድላቸውም አይገባም። ወንጀል የሚጎዳው በዋነኛነት ወንጀል አድራጊውንና ወንጀል የሚፈጸምበትን ማህበረሰብ ነው እና ወንጀል አድራጊውን በማጋለጥ ከፍትህ ስርዓቱ ጎን መቆም ጤናማ የሆነ ነጋዴን ማፍራት እንድንችል ያደርገናል። የሁላችንም ድርሻ ሊሆንም ይገባልም ብለዋል። ሊሆን የሚገባው ሳይፈጸም ቀድሞ መከላከል እና እንዲህ አይነት ወንጀሎች ሲፈጸሙ ደግሞ ከመንግስትና በተለይም ደግሞ ከፍትህ አካላት ጋር በመተባበር ተጠያቂነት እንዲረጋገጥ በማድረግ የታክስ ወንጀል የፈጸሙ ነጋዴዎች ራሳቸው ተቀጥተው እንዲማሩ ሌሎች መሰል ነጋዴዎችና ገቢን የሚያስገኙ ሌሎች ሰዎችም ዜጎችም ወይም ታክስ ከፋዮችም ደግሞ ለወደፊት የታክስ ወንጀል መፈጸም በሕግና በስርዓት ያስቀጣል የሚለውን ግንዛቤ ወስደው ከመሰል ድርጊት እንዲታቀቡ ማድረግ የእያንዳንዳችን የዜግነት ብቻ ሳይሆን ሰብአዊ ግዴታችን ነው። እንደ ሀገር ደግሞ ትልቅ የሆነ ሀገራዊ ኃላፊነት መሆኑን አውቀን የበኩላችንን አስተዋጽኦ እንድናደርግ የሙያዊ መልእክቴ ነው። ፕሮግራሙን የመራው ትህትና ካሳሁን፣ ዜናዎችን ወደ እናንተ በማድረስ መንግስቱ ስፍር፣ እንዲሁም ፕሮግራሙን በማዘጋጀትና በማቅረብ ቢታንያ ኃይሌ አብረን ነበርን። ሳምንት ሁከት መፍጠርና የሚያስከትለው የህግ ተጠያቂነት ላይ ነው ጉዳያችን የሚሆነው። መልካም ሳምንት ንቃተ